ይህ ልዩ ቆይታችን ደግሞ በሳጃ ከተማ ውስጥ ዞር ዞር እያልን ወጣቶች ጋር ቆይታ እናደርጋለን። እነዚህ ወጣቶች እስቲ ስለ ባህላቸው፣ ስለ ቋንቋቸው ምን ያህል ያውቃሉ? ከነሱ ጋር ስንቆይ አብረን የምንመለከት ይሆናል ማለት ነው። በተለይ በወጣቱ ዘንድ በአሁኑ ሰዓት ላይ ቋንቋቸውን ከማወቅ አንጻር ምን ያህል ይተጋሉ፣ ምን ያህል ይንቀሳቀሳሉ፣ አብረን የምንዳስስ ይሆናል ማለት ነው። እኔ በአማርኛ ጠይቃለሁ፣ እነሱ በየምሳ ይመልሳሉ ማለት ነው። ታዲያ በአማርኛና በየምሳ በየምሳና በአማርኛ መካከል አብረን የምንመለከት ይሆናል። አብራችሁን ቆዩ። መልካም ጊዜ ተመልካቾቻችን። አንዲት ወጣት አግኘች አለው። ቅድም እንደጀመር ነው በከተማችን ውስጥ የሚገኙ ወጣቶች ምን ያህል የምሳ ቋንቋን ይችላሉ፣ ስለ የምሳ ቋንቋ የተወሰነ ነገር ጀባ እላችኋለሁ ማለት ነው። ታዲያ አጠገብ ላይ የምትገኘው ወጣት ማን እንደሆነች ስሟን ትነግረኝና ከእሷ ጋር ቆይታ እናደርጋለን። ማን ትባለች? ቃል ኪዳን ዘለቀ ይባላል። ቃል ኪዳን ዘለቀ የምሳ ላይ እንዴት ነሽ? ትችያለሽ የምሳ? በጣም አሪፍ። እኔም ጠይቀውን በየምሳ ትመልስልኛለሽ። እኔ ጥያቄ ብቻ ነው የምጠይቀው፣ ያንን ጠያቄ መልሰሽ በየምሳ መናገር ነው። ላም አለኝ በሰማይ ወተቷንማ ላይ በየምሳ። ላም አለኝ በሰማይ ወተቷንማ ላይ በየምሳ ምንድን ነው? እንደት ነው የሚባለው? እስኪ። አላቅም እኮ ነው የምትለው። እስኪ፣ ላም አለኝ በሰማይ ወተቷንማ ላይ ቀላል

እንግዲህ ክብራት ተመልካቾቻችን ወጣቶቻችን ምን ያህል በራሳቸው ቋንቋ በራሳቸው ይተማመናሉ የሚለው ነው እያየን የምንገኘው አጠገብ ላይ የምትገኘው ወጣት እስቲ ትንሽ በየምሳ መመለስ አንዷን ጥያቄ እንኳን አልመለሰችም ሁለተኛ በራሷ ፍላጎት በራሷ አስተሳሰብ በራሷ ውስጥ ሆና ደግሞ ትጀናጀን ብዬ ነበረ መጀናጀንም አልቻለችም አልቻለችም ዳ ወደ ቀጣይ ነው የምንሄደው። ስለዚህ ስለ ነበረን ቆይታ በጣም አመሰግነው። ስለዚህ ቀጣይ ላይ ግን የምሳተን ልማምዶች እንደምጠብቅን ተስፋ አድርጋለሁ። አመሰግናለሁ ለነበረን ጊዜ። በዚህ እናበቃለማለት ነው። ዳ ወደ ሌላ በጣም አሪፍ ተመልካቾቻችን፣ እንደቀጠልን ነው። ይህ ጎነር ቲዩብ ነው። ጎነር ቲዩብ የዩቲዩብ ቻናላችንን ሳብስክራይብ ማድረግ ፍጹም እንዳይረሳ፣ ሲቀጥል የጎነር የፌስቡክ ገጻችንን ፎሎ ማድረግ እንዳይረሳ። በተሰብ ሆናችሁ ከእኛ ጋር ያላችሁ ሁላችሁንም በጣም እናመሰግናለን። ከታዳጊ እስከ አዋቂ ከአዋቂ እስከ ሽማግሌዎች ድረስ አብረን የምናይ ይሆናል ማለት ነው። ታዲያ በየም ማህበረሰብ ውስጥ የሚገኙ የየም ተወላጆችና ሌሎች አጋሮች እስቲ ምን ያህል የየም ሳ ቋንቋን ይችላሉ ሌሎች ቋንቋ ቋንቋዎችን እንዴት ነው የሚሞክሩት? በኦሮምኛ፣ በአማርኛ፣ በየምሳ፣ በእንግሊዝኛ በተለያዩ ቋንቋዎች ሰዎችን እንጠይቃለን። አሁን ደግሞ አንድ ታዳጊ አጠገቤ ይገኛል። ታዳጊው ማን እንደሆነ ስሙን ያሳውቅልኝ። ስም ማን ይባላል? እዮብ ይባላል። እዮብ ማን? እዮብ ዝናብ ይባላል። የት ነው ተወልደህ ያደግከው? ፎፋ ነው ተወልደ አደገው። እስቲ ከፎፋ አካባቢ የመጣ ምንም አይነት የምሳ የደረሰ ለሚል ግምት አይኖረኝም። ታዲያ ይህንን ልጅ ጠይቋለሁ። አካል